በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የቲክቶክ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮው አደባባይ ላይ ስለኛ ኃጢአት እርቃኑን ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ስጋዬን ብሉ፣ ደሜን ጠጡ ያለን ጌታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም የተመሰገነ ይሁን። የተወደዳችሁ የቲክቶክ ቤተሰቦች ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በውጭም ያላችሁ ይህ የቲክቶክ የአማርኛ ቪዲዮ የሚደርሳችሁ ቪዲዮችን እንደተለመደው ሸር፣ ኮፒ ሊንክ፣ ፌቮራይት በማድረግ ለሌሎች እንዲደርሱ ሌሎችም እንዲማሩባቸው እንድታደርጉ በአክብሮ ትጠይቃችኋለሁ። መልካም ጊዜ። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ፍጹም ሰው ፍጹም አምላክ ሲሆን ሁሉን ማድረግ ሲችል ስለ እኛ እኛን ለማዳን ሲል ስለ እኛ ኃጢአት በፈቃዱ በአይሁድ እጅ በቀራኒው አደባባይ ተሰቅሎ አድኖናል ማለት ነው። ጠፍተን የነበርን አገኘን፣ ርቀን የነበርን ወደ አባቱ አቀረበን፣ የእኛን ዕዳ በደል ከፍሎ በደሙ ገዛን። ይህ የተሰቀለው በሰላሳ ሶስት ዓመተ ምሕረት መጋቢት ሃያ ሰባት ነበረ። ነገር ግን አሁን በዲሜጥሮስ የዘመን አቆጣጠር ቀመር መሰረት አብይ ጾምን ከጾምን በኋላ የመጨረሻዋን ሳምንት ሰሙነ ህማማት ብለን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ኃጢአትና በደል ሲል በፈቃዱ የተቀበለውን ግርፋቱን፣ ስቃዩን፣ መከራውንና ሞቱን ስቅለቱን እናስብባታለን። የመጨረሻዋን ሰሙነ ህማማትን ማለት ነው። ስለዚህ አርብ ዕለተ አርብ ደግሞ በየአመቱ በ27 መጋቢት 27 ሳትሆን በዲሜጥሮስ የዘመን አቆጣጠር ቀመር መሰረት ተለዋዋጭ ሆኗል ማለት ነው። ስለዚህ በዛችም ወቅት በሰሙነ ህማማት ከበሮ የማይመታ ሽብሻቦ፣ ጭብጫቦ የማይደረግ በሐዘን የሚከበር በመሆኑ ነገር ግን ጥንተ ስቅለቱ የጥንተ ስቅለቱ መታሰቢያ ጥቅምት 27 ቀን እንዲከበር ተወስኖ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በየአመቱ አመታዊ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥንተ ስቅለቱ መታሰቢያ በዓል ይከበራል ማለት ነው። በደሙ ፈሳሽነት ከኃጢአታችን ያጠበን፣ በኃጢአታችን እግዚአብሔርን በድለን ርቀን የነበርን በደሙ ፈሳሽነት የገዛንና ከአባቱ ጋር አንድ ያደረገን የዓለም መድኃኒት መድኃኒዓለም ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም የተመሰገነ ይሁን፣ አሜን።